ይሄ ውድሜ ለሷ በፍቅሮ አምረጎኔ እኔ መውቅ ደረሰኝ አይኔ ላይ ነውባ፣ ጋይስ። በህግ አምላክ ይሁንባቸው፣ በህግ አምላክ ይሁንባቸው። ሩታዬ የደረሰችበት እንዲያዩ ከዚህ በፊት ሲንጨጭ የነበሩትን ጥሩልኝ። ኧረ እባካችሁ ጥሩልኝ፣ የምሬደብላቸው እኔ ጓጉቻለሁ። ምክንያቱም መጨረሻዋ የታጋሽን ሴት ምንነት እንዲገባቸው፣ የታጋሽን ሴት በቃ የጀግና ሴት ምንነት እንዲረዱ ጥሩልኝ።

በህግ አምላክ ይህኔ በሚዲያው ራሱ ጠፍተውብኛል፣ እና በውስጡ መስመር ዳ እኔ እውነት ነው ናቸው። በውስጥ መስመር አንዲቱ አባሌ ነው ወጥር ይዣታለሁ፣ ግን መልሳ አትሰጠኝም ማለት ነው። እኔ ቀጥ ብለው መተው ሚዲያ ላይ እንዲፈረጇት ማየታችሁ እኮ አይቀርም፣ ቢዲያ አይስሩ እንጂ ማየታችሁ አይቀርም። እና እነዚህ እቺ ልጅ እቺ እንቁ የመሰለች ጀግና ሴት ለዛሬ ደርሳለች ጀግና ባል ስላላት ነው። በነገራችን ላይ ለዛሬ ጀግና ሆና የታየችው፣ ምክንያቱም አንዳንድ ባል ቢሆን ሌላ ነገር ያስባል ማለት ነው። እና ጀግና ናችሁ ለሁለታችሁም፣ ለእኛ ጀግና፣ ለእኔ ጀግና ናቸው። የምሬ ነው የምልህ እመ ሰዎችም የማልክደው እውነት ጀግና ናቸው። የሰውን የቃል እንዲልበላችሁ ልበላቸው በጣም ቅስም የሚሰብር ንግግር ሰው ሲናገር እና ሩታዬ መውለጃው እየተቃረበ ነው። ከሰርግ በኋላ ትወልዳለች እንዴ? ሞቱ ነው የምናገባኝ። ከሰርጉ በኋላ የመውለድ አይቀርና ባለፈው ራሱ ጠይቁኝ እርጉዝ ካልሆነች ከሶስት ወር በኋላ ራሱ ጠይቁኝ ያልኳችሁ ነበራችሁ። እና አሁንስ ምን ገመታችሁ? ምን ተሰማችሁ? ይቅርታ ጠይቁኝ። ግን አልሰደባቸውም እኮ፣ አልሰደባቸውም ብቻ እንኳ ደስ አላችሁ ማለች ነው እና ነገር ግን ትላንትና ቀን ትወድቃለች፣ ትሰበራለች፣ ተሰብራ ትቀራለች ሲሉ የነበሩትን እዚህ ደረጃ እንደደረሰች ቀጥ ብለው በአፋቸው እንዲመሰክሩላት፣ ጀግና መሆኗ፣ ጠንካራ መሆኗ፣ ጎበዝ መሆኗ እንዲናገሩ ፈልጋለሁ እና ቀጥ ብለው ይምጡ ይምጡ የምሬን ነው የምላችሁ፣ ቀጥ ብለው ይምጡ። እኔ እንደውም አንቺ ሰው አልፋታሽም፣ አንቺ አንቺ አልፋታሽም። እና ባለፈው ራሱ እና ካርጌሽ አንድ ሰብስክራይብ ተነሳብኝ፣ ከዛ ለካ እሷ ትከታተለኛለች እንዴ ብዬ በውስጥ የጠረጠርኩኝ ማለት ነው። እና እሷ ናት ብንታነሰው ማንም አይደለም። እና አሁን እዚህ ደርሳለች። ሩታዬ አርግዛለች፣ የልጅ እናት በቅርብ ትሆናለች። ሰርጓም ደግሞ እዛ ቡታጀራ ላይ ጠብቋት ማለት ነው። በቅርቡ ሰርጓም ታሳልፋላችሁ፣ ትሄዳላችሁ። ደግሞ ሄዱ፣ አሁን እንሄዳለን ብላችኋል እኮ እናንተ ቃፋችሁ ላይ ለከት የሌለው ነገር ቢወጣ እና በእናንተ ማንጠብቀው ነገር ነበረ ሲወጣ የነበረው ግን አሁን ዛሬ ላይ እንደደረሰች እወቁ። አዋጅ አዋጅ አዋጅ በሉ። የምሬት ነው ላሽ። አሁን እኔ አልፋታችሁም። አዋጅ፣ አዋጅ፣ አዋጅ። እኔ የትኛውም ሴት ዝቅ ስትደረግ አልፈቅድለትም የትኛውም ማለት ነው እና አይስማማኝም። በተለይ ሴት ነገር፣ በተለይ ሴት ነገር ያንገበግበኛል ማለት ነው እና እንደዛ ነው እላችኋለሁ። ሌላ ደግሞ ቅድም ራሱ ዲቃላ ያላችኋላችሁ እኔን እኮ ነው ዲቃላ። መጀመሪያ ፊደል አጠቃቀም ላይ እናንተ ራሱ ዲቃላ የሆነ ሰው ነው በነገራችን ላይ። ሰው ዲቃላ ቶ እናንተ እየተዋረዳችሁ ነው። እና እኔ ፈታ ነው ብልባችሁ የምሬ ደውላችሁ እኔ እንደ እናቴ ቃላት አንቺስ እንደዚህ ልላችሁ ፈታ ነው ብልባችሁ እና ሙድ ነው የሚሉ ተከታተሉኝ። እናንተ እናንተ እየመጣችሁ ቤቴን እያዳመጣችሁ ቅጥል ልበሉ። ግን እነዛ ልጆች ደግሞ እንዲመጡ ፈልጋለሁ ማለት ሩታዬን አትደርስም፣ የትም አትደርስም፣ ተሰብራ ትቀራለች ሲሉ የነበሩ፣ አብረሽም ደግሞ አይኖራትም፣ እንደዚህ ነው የሚሰሩት ሲሉ የነበሩትን ባካችሁ፣ ባካችሁ እንዲያውቁ ስለምፈልግ ጥሩልኝ። ባክብሮ ጠይቃችኋለሁ። ሰላም ሆኖልኝ ጋይስ